ወይዘሮ ባዩሽ አጣብቂኝ ውስጥ ገባች። ያልጠበቀችው ነገር ሁሉ ተፈጠረባት። በሌላ በኩል ጽዮን ሀንቾን ለማስገደል ደፋ ቀና እያለች ነው የምትገኘው። ፍቅረኛዋን እንግዲህ የእውነት አንተ እኔን የራስ ማድረግ የምትፈልግ ከሆነ አንቾን ገድለህ አሳየኝ ብለዋለች እንዲህ እሱም አረ በስመ አብ የቀርበልሽ እንዴት ነው ሰው ነብስ ማጥፋት፣ ጭራሽ ነብስ ማጥፋት ሲላት እሷም እንግዲህ ጀግኖች ለሚወዷቸው ሰዎች ሲሉ ይገድላሉ። ስለዚህ አንተም ደግሞ እኔን የምትፈልገኝ ከሆነ የእውነት ወንድ ከሆንክ ወንድነትህን ሀናን ገድለህ አሳየኝ ብለዋለች። ወንድነት ሰው መግደል ከሆነ ወንድ ባልሆን ይቅርብኝ ሲላት፣ እሱም እኔ አልኩህን አመንክ ማለት ነው ወንድ እንዳልሆንክ እኮ ነግሬህ ነበር። ስለዚህ አምናሃል። ወንድነቴን ምን ነው አግቢ፣ የራስሽ አድርጊኝ፣ ና ወንድነቴን ላሳይ ሲላት፣ እኔ እየቀለድኩ አይደለም፣ አስብበት ብላ ጥላው ትሄዳለች ማለት ነው። በሌላ በኩል ተምቹና ድንብላል ብላል ፍቅራቸው ተጧጥፏል ማለት ነው። ድንብላል ምግብ ቋጥራ ወደ ተምቹ ለመሄድ ፈገግ እያለች እንግዲህ እየገሰገሰች ባለችበት ሁኔታ እማማ አስቴር ድንገት ይመጣሉ። ብሩን ክፍት አድርጋ ልትወጣ ስትል እማማ አስቴር ትመጣለች ማለት ነው። ድንብላልም ደንግጣ እንዲህ እማማ እንዴት መጡ? ትላለች እንዲ ሰላምታ ይቀድምም፣ እንኳን ደህና መጣሽ ብለሽ አቅፈሽ አስሚኝም ስትላት፣ ድምብላለም እቃ ይዤ እኮ ነው፣ እቃ ስለያስኮኝ ነው ትላለች። እና ወደ ውጭ ነው እየወጣች ነበር መሰለሽ ስትላት፣ እኔ እየወጣሁ ነው እንዴ ብላ ትደነባበራለች። ድምብላል ደንግጣለች። ምክንያቱም ድንገት ነው እየመጡባት ባት ማለት ነው ማማ ሳህን ይዘሻል እና ወዴት እየሄድሽ ነው ስትላት፣ ሳህን ያለው እንደ ትላለች ማለት ነው ድም ብላል። ግራ ገብቷታል። ምክንያቱም የምትሄደው ወደ ተምቹ ነው። ተምቹ ጋር ደግሞ እልም ያለ ፍቅር ውስጥ ገብተዋል። እሷም እሱን ነው የምታስበው፣ እሱም ደግሞ እሷ እንደሚያስባት። በሌላ በኩል ተምቹ ራብ ጥንብዝ አድርጎት የሚበላው አቶ ሲጃራ ራሱ የለኝም ወይን ተምቹ በራ ነው። በቃ ምን እበላለሁ ብሎ እየተጨነቀ ድንገት እንግዲህ ድም ብላል ድርስ እብላፈውሶን ሰጥተዋለች ማለት ነው። እሱም ድም ብላል ስትሄድ በጣም በደስታ ነበር የተቀበላት። ጺወን ሴራዋ እንደቀጠለ ነው። አቶ በቃሉ እንግዲህ ወይዘሮ ባዩሽን ከስር ተፈትታ ሊቀበላት ሂዶ ነበረ። ከእስር ቤት እንግዲህ ስትሰቀ ብሏት ሲመጣ እሷም የነፃነት አየር እየተነፈሰች ወይኔ የነፃነት አየር እንዲናፍቃል እንዲህ ደስ ይላል ማለት ነው ስትል፣ አየሽ አይደል ነፃነት ምን ያህል እንደሆነ የነፃነት አየር ቀላል መስሎሻል? ሲላት፣ እኔማ ቀላል አድርገው ነበር እስር ቤትን እየታውቀዋለሁ፣ ከዚህ በፊት ታስሬ አላቅም ብላ፣ በይንህድ ብለው መኪና ውስጥ ገብተው ሳለ ድንገት ስልኳን ሰከፍት ቴክስት ይገባላታል። የእርግብ ቴክስት ይገባላታል። ደውላ እንደነበረና ጽፋ እንደነበረ ቴክስቱ ሲገባላት፣ ወይዘሮ ባዩሽ በጣም ደነገጠች፣ በጣም ፈራሽ፣ ተርበተበተች። እንዲህ እንዲህ እንዲህ ምንድን ነው የማየው? ሞታለች አላልከኝም? ሞታለች። ማ ምንድን ነው የምታወሪው? ይላል አቶ በቃሉ ደንግጦ ማለት ነው። ምክንያቱም ከዚህ በፊት ምን ብሏታል? እርግብ ሞታለች። የኔ ሰዎች ይዘዋታል። ስለዚህ ሞታለች ብሏት ነበረ። እሷም እንግዲህ ከፖሊሶቹ ላይ እየዛተችባቸው፣ እንደፈለገች እየፈነጨችባቸው ነበረ። ምክንያቱም እርግብ ስለሞተች ከዚህ በኋላ ምንም አይነት መረጃ የለም አያገኙም ብላ ነበረ ያሰበችው። ነገር ግን ያልጠበቀችው ነገር ነበረ። እሱም አቶ በቃሉ እስር ቤት እንድትሆን አይፈልግም። ነገር ግን ደግሞ ወይዘሮ ሜላትን መበቀል ስለሚፈልግ፣ አንደኛ ለሱ ተጠቅሟለሽ፣ ሁለተኛ ደግሞ አፏን አዘግቶ እሷን የችግሩ ሰለባ ለብቻዋ ማድረግ ነበር የፈለገው። ነገር ግን አልተሳካለትም። ከመጀመሪያውም እርግብን አላገኛትም አላስገደላትም ነበረ። ለምንድን ያሻኸኝ ነው ብላ በጣም ተባሳጭታ ትህታው ትሄዳለች። ማለት ነው እንዴ ሞታለች ብለህ ለቀልድ ሞታለች ብሎ ድርቅ ይላል ማለት ነው አቶ በቃሉ ሞታለች ሞታለች ብሎ ድርቅ ሲል፣ እሷም ተነዳ መሄድ አለብኝ ብላ እየገሰገሰች ወደ ባለቤቷ ስትሄድ ይሄ ባለቤት ይሄ አፈሬ ብላ አሁን በጥፊ በግርጫ ነው የሚቀበለኝ ትላለች። ባለቤቷን በጥፊ በእግርጫን የሚቀበለኝ አሁን እንዴት ያንን ሂጅ በቃ ያንን ዱላለቻል ብላ ወደ ቤቷ ትሄዳለች። በሌላ በኩል እማማ ስለመጣሽ እና ሀንቾ በጣም ደስ ብሏቸዋል። ሀንቾም እማማ እንኳን ደህና መጡ ስትል እንዴ አንቺ ልጅ እሱ ማለቱ እንታ ያላልኩሽም ይላታል። እሺ ማማ ትላለች ማለት ነው። በቃ በጣም ናፍቀሽኝ ነበር። ዛሬማ ያቺን እብድ አስለቅቀን አብረን እንተኛ ተባብለው አብረው ለመተኛት ሲወስኑ ድንገት ተኝተው እያለ ይዝራ ቴክስት ይጽፋል ማለት ነው። ቴክስት ሲጽፍ ሀንቾም ፈገግ ብላ በጉጉት ስንጠብቀው የነበር ይመስላል። ቴክስት እየተጻጻፉ እንግዲህ እየሳቀች ሀንቾ በጣም ፈገግ ብላ በደስታ ሆና ጽሁፋን እየተጻጻፉ የኔ ጨረቃ፣ የኔ ድም ብላል፣ የኔ ሁሉ ነገር እየተባባሉ ጨረቃዋን እያየው ነው። በጣም ናፍቀሸኛል ይላታል። እሷም በጣም የሆነ ሰው ናፍቆኛል ስትል እኔ መሆን አለበት ሲል ወገኛ እኔ ሴና ፈቀኛ አባቴ ነው እያለሽ፣ እያወሩ እያለ እማማ እንቅልፍ የያዛቸው መስለው እየሳቆ ነበረ። ድንገት ክትክት ትብላ ስስቅ፣ ሀንቾ እማማ አንቺ ልጅ ምን ሆነሽ ነው? ምን ሆነሻል? አልሰጥላት። አንቾም እንዴ ምን ሆንኩ ሳኩ እንዴ ትላለች። አንቺ በጣም ነው ያዝናናሽ ማለት ነው። እንዴ፣ ምን አርበተ ይችላል። አንቺ ልጅ ስልኩን ስለምን ትወረውሪያለች ትላለች ማማ። እሷን ወረወርኩት እንዴ ስልክ ትላለች። በቃ የምትገባበት ሁሉ አጣች። ማማም ደግሞ ነቄ ናቸው። በነገራችን ላይ ማማ ማለት በጣም ነቄ ሁሉ ነገር የሚገባቸው ስማርት ናቸው በጣም ነው የምወዳቸው በነገራችን ላይ እና እኔ እኮ የድሮ ሰው አይደለውም እንደ ድሮ ሰው አትይኝ በጣም ነቄ ሁሉ ነገር ይገባኛል ስለዚህ አንቺ ምንም ለማድረግ እድሜሽ ነው ስለዚህ ምንም መጨናነቅ የለብሽም አውሪው ትላለች ድንገት ቴክስት ሲገባ አውሪው ስትላት ደናደሪ አለኝ ብላ ትስቃለች አንቺ ደናደሪ ደና ደሪ አለኝ እንዴት አልልሳ? ደና ደሪ አለኝ እንዴት ላለች፣ ማማም እንግዲህ እንዲ አርች ልጅ ምን ያንደባብርሻል? ምንድንም የደባብርሽ ትላለች ማለት ነው። በሌላ በኩል ድንብላል ጭብላ ተክዛ ስለ ተምቹ እያሰበች ነው። ከተምቹ ጋር ብዙ ነገሮችን እየተጫወቱ ምግብ ወስዳለት፣ ከዛም ደግሞ ፀጉንን እንዲታጠብ ውሃ እየለመነች ብዙ ደስ የሚሉ ቀኖችን አሳልፈዋል። ከተምቹ ጋር በጣም በቃ የፍቅር ቀን ነበር ያሳልፉት። እሱን እያሰበች ድን ብላልቸው ቁጭ ብላ እየተከዛ ሳለ ወይዘሮ ሜላት መታ፣ አንቺ ልጅ ድም ብላል ስትላት፣ ድም ብላል መስሚያዋ አልነበረ። ምክንያቱም ሁለ ነገሯ ከደምጁ ጋር ነበረ። ወይዘሮ ዝናሽም ወይዘሮ ሜላትም ድም ብላል ብላል፣ ድም ብላል ጨሆ ብላ ስጠራት፣ አቤት፣ አቤት፣ ምንድን ነው? ምን ሊያረጉ መጡ? ምናምን ብላ ትደነባበራለች። እንዲህ ምን ሆነሻል? እኔ እኮ እየጠራሁሽ ነበር። አልሰማውም ለምን መጡ ትላለች። አይ ለምንድን ነው እስካሁን ያልተኛሽው? አይ እንዲሁ ነው ዝም ብዬ ነው ትላለች። ስለዚህ የት ነበር የዋልሽው ዛሬ? ውሎሽ ውሎሽ ምንም አላማረኝም፣ ምንም ደስ አላለኝም። ስለዚህ ከቤት ሲወጣሽው ለኔ ሳትነግሪ የት ነበር የዋልሽው ስትላት፣ አይ እኔ ወጣሁትማ እያጎት የሚስት ለመጠየቅ ነው ትላለች ወይዘሮ ሜላትም አይ የአጎትሽ ሚስትን ልጠይቅ እንዳልሆነ በጣም እርግጠኛ ነኝ፣ የሆነ ወንድ ጋ ነበርሽ፣ ከወንድ ጋ ነበር ስትላት፣ አረ በስመ አብ አረ ምናምን ትላለች ድም ብላል። ወይዘሮ ሜላት ግን ጠርጥራለች፣ አውቃለች። ለማንኛውም ስሚ፣ እኔ ሰራተኛዬ የማንም ዲቃላ ይዛ እንድትመጣ አልፈልግም። ስለዚህ ያለሽን ነገር ብታስቢበት ጥሩ ነው ትላለች። ዲቃላ ይህ ምንድ ቃላ ነው ስል ምንድን ነው የምታወራው? ትላለች ድንብላል። በተመሳሳይ መልኩ ተምቹ ስለ ድንብላል እያሰበ ነው። እንዲ ለምንድን ነው ስለ ድንብላል ይህን ያህል የማስበው? በእርግጥ ድንብላል የምትወደድ ልጅ ናት። ምክንያቱም ማንም በሌለኝ ሰዓት ደርሳልኛለች፣ በቸገረ ሰዓት ረድታኛለች ግን ለምንድን ነው እንደዚህ መትረዳኝ? ይላል። በፈገግታ ያሳለፉትን ቀን ላይ ያሳለፉትን እያንዳንዱን ነገር በደስታ በቃ በምናው እያሰበ ነበረ፣ እያንሰላሰለ ነበር እያሳለፉትን ቀን። አቶ በቃሉ በሌላ በኩል ሜላትን ከማግኘቷ በፊት ባዩሽን ማናገር አለብኝ ብለው በተደጋጋሚ ለባዩሽ ይደውላል ማለት ነው። በተደጋጋሚ ሲደውልላት አንስታ አንተ ሰውዬ ምን ፈልገ ነው? ምን ሆነ ነው መደውለው? ትለዋለች። እሷም እባክሽ እባክሽ ባዩሽ አንዴ ብቻ እንድንነጋገር ፈልጋለሁ እባክሽ ይላታል። እሷም ደግሞ ምን ፈልገ ነው? ጊዜ የለኝም የፈለግከውን ነገር ንገረኝ ትለዋለች። እሱም ተገናኝተን አንዲእሷን በመጨረሻ እሺ ብላ ተስማምታ ስልኩን ትዘጋዋለች እሱም አንዴ ብቻ ከጀግቢ እንጂ ምን እንደማደርግሽ አውቃለው እሰራልሻለው ብሎ ይዝትባታል ማለት ነው ምክንያቱም ወይዘሮ ባዩሽ መጨረሻ ላይ ብቻዋን ባይተዋርና ነው የምትቀረው በነገራችን ላይ ወደ ሜላት ወደ ወይዘሮ ሜላት ብትሄድ ባዩሽ ከዚህ በኋላ ምንም አይነት ተቀባይነት የላትም። ምክንያቱም ደግሞ ወይዘሮ ሜላት በቤተሰቦቿ የመጣ ምንም ነገር አትታገስም። ምንም ነገር በበኩሏ ባዩሽ ያለቻትን ነገር ለምንድን ነው እንደዚህ ያለችኝ ብላ ለብቻ ቁጭ ብላ እየተከዘች እያሰበች ነበረ። ምክንያቱም መስፍንን ነው ገንዘብሽን ምናምን አይደለም እኔ የምፈልገው የመጨረሻ ውሳኔ መስፍንን መውሰድ ነው ብላት ነበር እና ምን እንዳለች ምን ለማለት እንደፈለገች አልገባትም ነበርና ነገሩ። ሀንቾ እማዬ ምን ሆነሻል? ለብቻሽ እኮ እየተከዥ ነው እና ምንድን ነው የተፈጠረው? ብቸኝነትን አምስተሻል ስትላት እንዲህ ልጄ ይሄን ያላስታውቅብኛል ማለት ነው ስትል አዎ እንዲህ ነው የሚገባ ትላለች እና የወንሹ ምንድን ነው ስትላት ከባዮሽ ጋር ሄጄ ሳለሁ እኮ ገንዘብ ስባሪ ሳንቲም ከኔ አታገኝም ስላት እኔ መጨረሻ ከአንቺ የምፈልገው እና መውሰድ የምፈልገው ነገር መስፍን ነው አለችኝ። ምን ማለት ነው? መስፍን መስፍን አባዬ ደግሞ ምን ያደርግለታል? ምን ልታደርገው ነው ትላለች። እሷም አልገባትም። አንቺው ነገር የሚገባት ሰው አይደለችም። ቶሎ ና እሷ አልገባትም። በዚህ እያሰቡ ነው ይሄን አባትሽን ልጠይቀው እያሰብኩኝ ነው ምክንያቱም እሱ የሚያውቀው ነገር ሊኖር ይችላል፣ ስለዚህ ልጠይቀው አይደል ብላ ታማከራታለች ሀንቾን። ሀንቾም አዎ የሚያውቀው ነገር ሊኖር ይችላል፣ ስለዚህ ጠይቂውና ታውቂያለች ሁሉን ነገር ብላታለች። አቶ በቃሉና ወይዘሮ ባዩሽ ተገናኝተው ሴራቸውን መጀመሪያ ላይ እንግዲህ የነበረው ሴራቸውን ወይዘሮ ሜላትን ለምንፈልጋት እንደነበረ መጀመሪያ ሲተዋወቁ ያላቸውን መሞንት እያሰበች እንግዲህ መጀመሪያ ላይ ድርጅቱ የእሱም ድርጅት አለው በተመሳሳይ መልኩ ደግሞ የወይዘሮ ሜላት ድርጅት በጣም ከፍተኛና ብዙ ከሱ በተሻለ ገቢያ ላይ በጣም ተወዳጅ እንደሆነ እና እሱ ኪሳራ ውስጥ እየገባ መሆኑን ነገራት። ወይዘሮ ባዩሽም ተስማምታ ነበረ። ከዛ ያመማትም ለምን እንደሆነ እያሰበች ነበር ማለት ነው እያሰበች ነበር። ምክንያቱም ደግሞ ስለዋሻት ነበር የዋሰበችው ያን ነገር ለምንድን ነው እየተስማማውት፣ እሱስ ደግሞ አሁን ምን እያሰበ ነው ብላ ለምንስ ዋሻኝ እርግብል ለምን ዋሻኝ ትለዋለች። እሱም ለምንድን ነው የዋሻ ያህኝ ስትለው እኔ ሌላ ምክንያት አልነበረኝም እሷን ስላላገኟት የእኔ ሰዎችን ስላላገኟቸው ስላላገኟት ጠፍታለች የለችም። ስለዚህ እኔን እመኝ፣ ከየትም ከየትም ፈልጌ አመጣልሻለሁ፣ አገኛታለሁ ብሏታል ማለት ነው። ግን ደግሞ ወይዘሮ ባዮሽ አልተዋጠላትም፣ አልተዋጠላትም። ምክንያቱም አንዴ ስለዋሻት ለምን የሚል ጥያቄዎችን ፈጥሮባታል። እኔ ማንም ሰው አያስፈልገኝም! በራሴ ብቁ ነኝ። ነገሮችን በራሴ ኔ የጀመርኩት አሁንም በራሴ መጨረስ የምችል አቅም ያለኝ ሰው ነኝ ብለዋለች። ያው ደህና ጠቀም ያለ ገንዘብ ስለሰጣት ነበረ በፊትም የተስማማሽ እንጂ ብቻዋን ነበር የጀመረችው። የጽሁን ፍቅረኛ ሀንቾን ላገኘሽ እፈልጋለሁ ብሎ ይደውልላታል እሷም አልችልም፣ ምን ፈልገ ነው ስትለው፣ አይ ካሉት ተማሪዎች ሁሉ አንቺ ነሽ የምትረጅኝ እኔ በማፍቀሬ ሌሎች ስሳለቁብኝ አንቺ ግን ትረጅ፣ ያለች ስለዚህ፣ የማወራሽ ነገር አለኝ ላገኝሽ እፈልጋለሁ ይላታል። እሷም አስፈላጊ ከሆነ ስወጣ እደውልልሃለሁ ትለዋለች። እሷም በተባባለችው ሰዓትና ጊዜ ከተባባሉበት ቦታ መታ ትደውልለታለች። ስትደውልለት ድንጋይ ላይ ተደብቆ ይጠፋባታል ማለት ነው። እንዲህ ምን ሆኖ ነው ደግሞ እራሱ ቀጥሮ ራሱ ደግሞ የሚጠፋው ምን እንኩ ነው ብላ ተበሳጭታ በተደጋጋሚ ስትደውል ስልኩን አጥፍቶ ቴክስት ይጸፈላታል። ይቅርታ በቃ ዛሬ መገናኘት አንችልም የሚል ጽሑፍ ነበረ። እሷም ይሻላል እስካሁን እንደዚህ አትልም ነበር ብላ መንገዷን እየሄደች እያለ ከኋላ ከኋላዋ ምን ያህል ድንጋይ አንስቶ ጭንቅላቷ ሌላት ከኋላ ከኋላ እየተከተለ ነው። በቀጣይ ፓርት ሀንቹን ይመታታል አይመታትም? ሰው ደርሶ ያድናታል አያድናትም? ቀጣይ ፓርት ይዤላችሁ ወደ እናንተ መመጣ ነው የሚሆነው። አብራችሁን ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ይህን ቪዲዮ ታዲያ ስትጀምሩ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ኖ